አሰላም አለይኩም ሮምት ለበረካቱ ድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ሰላም ናችሁ? አልሐምዱሊላህ ናነ። ዛሬም እንደተለመደው በፍትፈታ መተናል ማለት ነው። ሩታና አብርሺ ሩታ ቤት ሂዶ ነበረ አብርሺ። ሩታ ደግሞ ከቤቴ እወጣለሁ ብላ አባረረችው ማለት ነው ግን። ሩታ ማለት ነው የሚያስበሽ ነው። ሌላ ነገር ያሰብሸዋለ እንዴ? የልጅሽ አባት ይሻልሻል። እባክሽ አትለላጭ። በኋላ አንዷን ያገባና ማለት ነው። ወይኔ ጉዴ፣ ወይኔ ጉዴ! የዛን ሰዓት ሲለምነኝ እሽ ባልኩ ኑሮ እንዳት ማለት ነው። ስለዚህ ትተሽ ሁሉን ነገር ከልጅሽ አባት ጋር ታረቂ ይሻላል ማለት ነው። በእርግጥ ወንዶች በጣም ከባድ ማለት ነው ግን አንድ ወንድ ልጅ ጥሩ የምታረጊው ራስሽ ውዷ ሚስቱ ነሽ ማለት ነው። ሌላ ሰው ጋርም እንዳይሄድ የምታረጊው ራስሽ ነሽ እና ደግሞ ያው ሶሻል ሚዲያ ተጠቃሚ ስለሆነ ቪዲዮ ለመስራትም ይሆናል ሰውን የሚያገኘው ማለት ነው። ያው አንቺ ባለሽበት ቢሆን ይመረጣል፣ ግን ያው ስራ ስለሆነ አንቺም ባትኖሪ ኬርለስ ብለሽ አንቺ

ሳይ እንደዛ ይመስለኛል ማለት ነው። ወደ ሶሻል ሚዲያ ከወጣች በኋላ ከማን ጋር ይሰራ ከማን ጋር ባለ ምናምን ምናምን አይቶ አያስፈለገም ማለት ነው። ምክንያቱም ሶሻል ሚዲያ ተጠቃሚ ስለሆነ አንቺም ስለሆሽ፣ አንቻው ከአንዱ ሰው ጋር ወንድ መጥቶ አንቺ ጋር እነይህን ስራ ቢልሽ ምንድ ነው ምትል? አልሰራም ትያለሽ። ልብሱ ልክ እንደዛ ማለት ነው። አድናቂ ነች ብሎ ፎቶ ልትነሱ ትችላላችሁ። እና ደግሞ ቪዲዮ ልትሰሪ ትችላለች ከሱ ጋር ማለት ነው። እና ምንም ችግር የለውም ማለት ነው። ችግሩ ያለው ምንድነው? መተቃቀፉ ምናምን ላይ ያ ኋላ አይደለም። ኢትዮጵያ ላይ ደግሞ፣ ኢትዮጵያ ላይ ቢሆን ማንኛውም አየር ላይ ተቃቅፎ ቦታ መነሳል ምንም ችግር የለው። ዋናው ነገር የልብ ንጹህነት ነው ፈልሻለሁ ወይዘሮ ሩታ እና ደግሞ ቀስ በይ፣ ረጋ ረጋ ከአራስ ለመውጣት አትቸኩ፣ እሺ? ምን ነው ቀስ በይ፣ ሁሉም ነገር ይደርሳል በኋላ ላይ። አሁን ወገብሽ ከተጎዳ መጀመሪያ ላይ በኋላ ላይም መጠገን አይቻልም ና ማለት ነው። ስለዚህ አራስነትሽን እንትን ባይ አጣጠሙ ማለት ነው። የመጀመሪያ ራስነትን ካላጣጣሙ የዘንድሮ እንደዚህ ቅምጥልነት ለበኋላም ላይገኙ ይችላል ና ማለት ነው። ስለዚህ ማጣጣም ና ያለብሽ ስን ብለሽ መንቀር መንቀራት ወደ ሰዎች እና የሩታ ቤተሰቦች ማለት ነው ንገሯት፣ ንገሯት ሀያት እንደዚህ ብላሻለች ብላችሁ አድርሱን ላይ ማለት ነው። ያው እንግዲህ መከር መከር እናርጋቸው እንጂ እላቸዋለሁ። እና እናና ቤተሰቦቼ አበሽም ማለት ነው። አንተም ቢሆን መካሪያ ታህል ከማንም ሴት ጋር መንቀር መንቀር አትበልሽ። ትዳር የያዘ ሰው ሲጀመር ከማንም ሰው ጋር ምን ነገር አስፈልግም። ኦኬ። ከሚስቱ ጋር ቢዱ መስራት ካለበት ከሚስቱ ጋር መስራት ነው እንጂ ማንም እየመጣ የሚለጣጠፍ ምናምን እንዴ? ማንም ሰው እኮ አይወድም። ማንም ባለትዳር አንተውን በራስ ብታልቷል። አንድ ሰው መቶሩ ታየን ቀፈርጎ ቢነሳ አንተ ማየ ስሜት ይሰማሃል። እንደዛ ማሰብ አለባችሁ ወንዶች ማለት ነው። ችግር የለውም ፎቶ ነው ጓደኛ ነት እያላችሁ የምትለጣጠፉ ነገር ምንም አይመስጠም ማለት ነው። እና ስርአታችሁን ያሉ ወንዶች ባለ ትዳር ወንዶች መለጣጠ ከፈለጋችሁ መጀመሪያ ነው አለማግባት ነበር ያለባቸው